ሰላም ተወዳጆች ከአላህ ዘጠና ዘጠኝ ስሞች ውስጥ አንዱ የሆነው ሶመድ በዚህ በሱረቱል ኢክላስ መቶ አስራ ሁለት ላይ ይህንን ክፍል የቀራ አንድ ሶስተኛውን የቁራን ክፍል ቀርቷል ተብሎ የሚታመንለትና ይህ ስሙ በዚህ በሱረቱል ኢክላስ ላይ የሰፈረው የአላህ ስም ሶመድ ብዙ የማያውቁ ሙስሊሞች አብዱል ሰመድ ተብለው የእሱ አገልጋይ የእሱ ባሪያ ተብለው የተጠሩለት ይህ ሶመድ ጣኦት መሆኑን የእስልምና መጽሐፍት እንደሚመሰክሩ ስንቶቻችን እናውቃለን? አሁን ተሳደብክ እንዳትሉ በዚህ በተፍሲር ኢብን ከሲር ሱራ ምዕራፍ ሰባት ቁጥር ሰባ ሁለት ላይ እንደሚል ቃል እናገኛለን። ወከድ ዘከረ ሙሐመድ ቢን ኢስሐቅ ወገይረሁ ካነ ያቡዱነ አስናመን ፈሰነመ የካለለሁ ለሁ ሰመድ ይለናል። ሙሐመድ ኢብን ኢስሐቅ ሌሎችም ጣዖታትን እያመለኩ እንደነበረ ጠቅሰዋል። አንዱ ጣዖት ስሙ ሳመድ ነው፣ ሰመድ ነው ይለናል ማለት ነው። ለዚህ ነው ቀይ መስመር ላይ ናቸው የምንለው። ለዚህ ነው ቅዱስ ዳዊት አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ ዕጓለ እመሕያው፣ የአሕዛብ አማልክቶች የወርቅና የብር የእጅዎች ስራዎች ናቸው። አይን ቦሙ ወኢይረኢዩ፣ አይን አላቸው አያዩም። እዝን ቦሙ ወኢይሰሙ፣ ጆሮ አላቸው አይሰሙም። አንፍ ቦሙ ወኢያጽኑ፣ አፍንጫ አላቸው አያሸቱም። እድ ቦሙ ወኢይገሱ፣ እጅ አላቸው አይዳስሱም። የሚለን ለዚህ ነው ከካባውጡ ከነአንግቡ የ